ለኮ ጬበኔ ላኖም ሆይሴ አሥራ ስድስት የሆሳና ከተማ ስናደር ቆንጆ አሚ አለንዳ አሚሌ ደምቆ መታያ የመልኬ ሸማ የአገሬ ጉብል የውበታማ ጎሳ ከሰማ ሌቱ ሳይ ነጋ ማልችሉ

አናን ደሞክ ለበታ ያካሙ ወሮኔ ደሞክ እታ ያካሙ አንጋን ኢሱሞ ቁባ ያካሙ አንግ መጣረ ዮኮ ቁባ ያካሙ እያን ደናም ላካ እያን

ጂጋርገን ጂጋርገን ሄጋረ ፎቶግራፍ ከተያዘ ጂጋርገን አመሰግራለን ደናሙ ሀበይ ለምኮ ምና ተመና ሰዴን ታፊ ዶል ያ ሆዴ ኡ ግድን ተመና ሄይ መቅረመ ሀበይ አፍ ሱኩ ደናሞ ይሁም ከበላ አነነነን ሄጌ ጉዊንሴ ለመር ቤሮ ገሱዊንሴ ቶሚንሴ ሰሴም ወረዱ ውይንሴ ሲደሙ ቀነኔ ለእንደ ካላ ሚስ ሀዲያ አመንታ ደናንቾም እንዶ ለንታት መጨሰም ሀይለ ሌረ ማን ሌረ መትመጨሰማ ከለሰ ጉንዲችዮም ምኔ ሰኔ

እና ክብሯት ተመልካቾቻችን፣ ሃዲያ ቴሌቪዥን የቀጥታ ስርጭቱ አሁንም እንቀጠል ነው የሚገኘው ማለት ነው። የ2018 የያሁዴ በዓል ላይ ከሚደረጉ ኩነቶች ውስጥ አንዱ የሆነው የቁንጅና ውድድር ነው። የቁንጅና ውድድር በ13 ወረዳዎችና በ7 ከተማ አስተዳደሮች መካከል ተደርጎ አሸናፊዎቹ ተለይተዋል። ሶስት አሸናፊዎች ናቸው በዛሬው ውድድር ላይ ይኖር የነበሩት። ሶስተኛ በመሆን የሻሸጎ ወረዳ አሸናፊ ስትሆን፣ በሁለተኛ ደረጃ ላይ የሆሳና ከተማ አስተዳደሯ ተወካይ፣ አንደኛ በመሆን ደግሞ የሆመቾ ከተማ አስተዳደር ተወካይ የሆነችው አሸናፊ ሆናለች። ካጠገባችን ትገኛለች። ራስሽን አስተዋወቂን በቅድሚያ። ስሜ መቅደስ አባ ይባላለሁ የመጣሁት ከሆመቾ ከተማ አስተዳደር ቆንጆዎችን ወክዬ ነው። አሸንፈሻል። እንኳን ደስ አለሽ። በቅድሚያ እንኳን አብረው ደስ አለሽ። ውድድሩ ምን ይመስል ነበር? ዝግጅታችሁስ በአጠቃላይ ምን ይመስል ነበር? በጣም አሪፍ ነበር። ሁሉም ነገር በጣም ደስ የሚል ነበር። ይሄው ለዛሬ አብክቶናል። አሸንፈሻል። በቀጣይ ሚስ ሀዲያ በመሆን ሀዲያን በመወከል አምባሳደር በመሆን ነውእና የምታገለግዩ ምን ለመስራት አስበሻል? እኔ መስራት የምፈልገው ነገር ከኔ ከኋላ ያሉትን የባይገኛ የባላይ ባህላችንን ነገር ለማስተዋወቅና ለማስተማር ፈልጋለሁ። ባህልሽን በማስተዋወቅ በሀዲያ ዞን ውስጥ ወረዳዎች ላይ በአጠቃላይም ደግሞ ማዕከላዊ ኢትዮጵያ ለፍ ሲልም ኢትዮጵያን ወክለሽ እንደምትዞሪ ተስፋ እናደርጋለን። በዛም የተሳካ ቆይታ እንደምታደርጊ ተስፋ እያደረግን በመጨረሻም እንኳን አደረሰሽ። የእንኳን አደረሳችሁ መልእክትም ካለ እንድታስተላልፊ ደል ሆነስተሽ እሺ ዋናው በቃ ሞላው። ሀዲያዎች እንኳን በሰላም አደረሳችሁ፣ እንኳን ደስ አላችሁ። ደስ ብሎኛል፣ ደስ ብላቸው። ከዚህ በኋላ ያሉትን የባህላችንን ቋንቋም ሆነ ሁሉንም ነገር ባህላችንን ለማሳደግ ሁላችንም እንበረታታና እንነሳሳ እላለሁ። አብሶም ደግሞ እናትን ለዚህ ያበቀችው እሷ ናት፣ ከፈጣሪ በታች እሷን በጣም አመሰግናታለሁ። እድሜዋን ጨም ጨምርና ቢጨምር በጨምር ደስ ይለኛል። ቀሪውን ደግሞ ወንድሜ ወንድሜ ሰደቂያስ በጣም አመሰግናለሁ። በጣም የሚወድ አንድ ወንድሜም ነው አንድ አባተም ነው። በጣም አመሰግናለሁ። ላላ እንኳን ደስ አለሽ በድጋሚ እንኳን አብሮ ደሳል። ከሀዲያ ቴሌቪዥን የልዩ የበዓል የዋዜማ አተካን ሂሞሎይ ነው የምንገኘው። የቁንጅና ውድድሩ ተጠናቋል። አሁን ቀጥታ የሚሆነው ወደ አተካኒ ነው የምናልፈው። እስቲ አባታ ጋር የነበረው መሰናዶ እንከ